ዛሬም በሌላ ወሳኝ በሆነ ቪዲዮ ተገናኝተናል። እንኳን ወደዚህ ቻናል በደህና መጣችሁ። እኔ ፋሲል ነኝ። ዛሬ ደግሞ በዚህ ቪዲዮ ላይ እስካሁን ላቀረባችሁልኝ ያቀረባችሁልኝን ጥያቄ በተመለከተ የተወሰኑ ጥያቄዎችን በመምረጥ ዛሬ ለእነዚህ ጥያቄዎች ምላሽ የሚሰጥበት ቪዲዮ እነሆ ይዤላችሁ ቀረብ ያለው። እንደምታስታውሱት ከዚህ በፊት በነበሩት ወደ አምስት የሚያክሉ ከዲቪ ጋር የተያዙ ቪዲዮዎች ላይ ብዙ አይነት ጥያቄዎችን ጠይቃችሁኛል። እኔም ደግሞ በተቻለ መጠን ለመመለስ ጥረት አድርጌያለሁ። ሆኖም ግን የሁላችሁን ጥያቄ ጠቅለል አድርጎ ለማቅረብ ያክል ይህንን ቪዲዮ ይዤላችሁ ቀርብ ያለው ማለት ነው። ይሄ ቪዲዮ ደግሞ የብዙዎቻችሁን ጥያቄ ይመልሳል ብዬ ተስፋ አድርጋለሁ። ከተጠየቅኩትና ከመረጥኳቸው ውስጥ ወደ ስድስት የሚያክሉ ጥያቄዎች ላይ ዛሬ ውይይት እናደርጋለን ወይም የነዚህን ጥያቄዎች ለመመለስ እሞክራለሁ ማለት ነው። እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በድጋሚ እጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደረጉ እና ቪዲዮን ላይክ እና ሼር በማድረግ እንድትጀምሩ በዚሁ አጋጣሚ ላስታውሳችሁ እወዳለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ቀደም ሲል እንደነገርኳቸው እንግዲህ ዛሬ ወደ ስድስት የሚያህሉ ጥያቄዎች ላይ ነው የምንወያየው፣ ወይም እነዚህን ስድስት የሚያክሉ ጥያቄዎች አነሳላችሁ እና ለእነዚህ ምላሽ ለመስጠት እሞክራለሁ ማለት ነው። የመጀመሪያ ከዲቪ ጋር በተያያዘ የተጠየቁት ጥያቄ እርግጥ ነው ከዲቪ ጋር ስል ዲቪ ሎተሪን አሸንፋችሁ ከዛ በኋላ የሚቀጥሉትን እርምጃዎች በተመለከተ እና ግራ ይገባችሁ ወይም የተቸግራችሁባቸው ጥያቄዎች እንደሆኑ ጥርጥር የለው። በመሆኑም እነዚህን ነው እንግዲህ ዛሬ የምንመልሰው ማለት ነው። ለማንኛውም የመጀመሪያው የተጠየኩት ጥያቄ የኢሜይል አካውንት የጠፋብኝ የሚል ጥያቄ ነበር የቀረበልኝ። የኢሜይል አካውንት ማለት ሁል መጀመሪያ ዲቪ ስንሞላ የተጠቀምንበት የኢሜይል አካውንታችን ነው። ሆኖም ግን የዲቪ ከሞላን በኋላ የኢሜይል አካውንታችን ቢጠፋብን ምን አይነት ችግር ሊገጥመን ይችላል ወይስ ደግሞ ምን አይነት ውጤት ይኖረዋል የሚለው ጥያቄ የመጀመሪያው የሚታሰብበት ነገር ነው። ይህንን የጠየቀችኝ ከዩቲዩብ ቤተሰቦች መካከል አንዷ ነች። ስለዚህ ላንቺም ይሁን ለሁሉም በሚመጥን ደረጃ ይህንን ነገር ለመመለስ እሞክራለሁ። የኢሜይል አካውንት በተለያየ አይነት መንገድ ሊጠፋ ይችላል። ፓስወርድን ብቻ ሊጠፋ ይችላል፣ ወይም ደግሞ አጠቃላይ የኢሜይል አድራሻችንን ልንረሳው እንችላለን። ሆኖም ግን በተለይ ከዲቪ ጋር በተያዘ ይህንን ጥያቄ እናንሳውና የዲቪ ሎተሪን ከሞላን በኋላ ወይም ዲቪ 2026 አሁን ደግሞ ከረንት ላይ የነበረው ነገር 2026 ነው። ስለዚህ ዲቪ 2026ን ከሞላችሁ በኋላ የኢሜል አካውንታችሁ ቢጠፋባችሁ ምን አይነት ችግር ይፈጠራል? ነው እንደምታውቁት የዲቪ ከሞላን በኋላ ወዲያው የምናገኘው የኮንፈርሜሽን ነንበር አለ። ይህን የኮንፈርሜሽን ነንበር በኢሜላችን በኩል አይደለም የሚላክልን እዛው በሞላንበት ኦፊሻል የሆነው ዌብሳይት ላይ ነው ያንን የዲቪ ይቅርታ የኮንፈርሜሽን ነምበር የምናገኘው። ስለዚህ ያንን የኮንፈርሜሽን ነምበር ሴቭ አድርገን በተለያየ አይነት መንገድ ስክሪን ሻትም አድርገን ሊሆን ይችላል። በስልካችንም ከሆነ ወይም ደግሞ በኮምፒውተራችንም ከሆነ ተጠቅመን ዲቪ የሞላ ነው ብቻ በማንኛውም አይነት መንገድ ሴቭ በምናደርግበት መንገድ ሴቭ እንድናደርግ እንበረታታለን። ይሄ 16 ዲጂት ያሉት የኮንፈርሜሽን ነንበር በጣም ወሳኝና አስፈላጊ የሆነ ነገር ነው፣ ምክንያቱም የዲቪ ውጤታችንን የምናይበት ጊዜ ደርሶ ውጤታችን ለማየት የሚያስፈልገን ትልቁና ዋነኛው ነገር የኮንፈርሜሽን ነንበራችን ስለሆነ ማለት ነው። ስለዚህ ይሄ ሊጠፋ አይገባውም። ሆኖም ግን የኮንፈርሜሽን ነንበራችን ማለትም የዲቪ ሞላ ከዛ በኋላ ኮንፈርሜሽን ነንበራችንን ያዝን በኋላ ላይ እንደ አጋጣሚ ኢሜይል አድሬሳችን በመካከል ጠፋ፣ ታዲያ ይሄ ውጤታችንን ከምናይበት ነገር ጋር በተያያዘ ምን አይነት ተጽዕኖ ሊያመጣብን ይችላል? በተለይ ደግሞ የኮንፈርሜሽን መንበራችንን ልናውቀው እንችላለን። የኮንፈርሜሽን መንበራችንን ብናውቀውም እና ውጤታችንን ብናውቅና የዲቪ ሎተሪ ማሸነፋችን ቢነገረን ከዛ በኋላ ኢሜይል አድሬሳችን መጥፋቱ ምን አይነት ችግር ሊያመጣብን ይችላል የሚለውን ጥያቄ መመለስ በጣም አስፈላጊ ነው። በነገራችን ላይ የኢሜይል አድሬስ በየትኛውም አይነት ሁኔታ ሊጠፋ የሚችል ነገር ስለሆነ ወይም ሊረሳ የሚችል አይነት ነገር ስለሆነ በጥንቃቄ ሴቭ አርገን ማስቀመጣችን በጣም አስፈላጊ ነው። ስለዚህ ሁሉ ጊዜ የምንጠቀምበት የኢሜይል አድሬስ ከሆነ ደግሞ እንዳይጠፋ ጥንቃቄ ማድረጋችን በጣም አስፈላጊ ነው፣ መዝግበን ማስቀመጥ ይኖርብናል ማለት ነው። ስለዚህ አሁን ከዚህ ከዲቪ ጋር በተያያዘ ደግሞ ያለውን ሁኔታ ስናነሳ የኢሜይል አድሬስ ሊጠፋ የማይገባው ነው፣ ምክንያቱም አሁን ለምሳሌ ኮንፈርሜሽን ነንበራችን ይኖራል የያዝ ነው። ግን ልክ የውጤት ማወቂያው ሰዓት ላይ ሲደርስ ኮንፈርሜሽን ነንበራችን አጣ ነው ወይም በሆነ መንገድ ብቻ ጠፋብን፣ ከዛ በኋላ ምን አይነት ነገር ነው ልናደርግ የምንችለው? ይህ የኦፊሻል ዌብሳይቱ ወይም ደግሞ የዲቪ ውጤታችን የምናይበት ኦፊሻል ዌብሳይቱ ላይ የኮንፈርሜሽን ነንበራችን ከጠፋብን ሌላ ማድረግ የምንችልበትን አማራጭ አስቀምጦልናል። ይሄ ደግሞ ምንድን ነው ፎርጎት ኮንፈርሜሽን ነምበር የሚል አንድ ከስር ከኮንፈርሜሽን ነምበራችንን ከምናስቀምጥበት ቦክስ ስር ያለች አንድ ፎርጎት ኮንፈርሜሽን ነምበር የምትል አለች አማራጭ አለች። እችን አማራጭ ስንነካ ቀጥሎ ወደ ሌላ ፔጅ ይወስደናል ወይም ወደ ሌላ ታብ ይወስደናል። እዚህ ታብ ላይ መጀመሪያ የሚጠይቀን ነገር ምንድን ነው? አንደኛ ስማችንን፣ የአባታችንን ስም፣ የአያታችንን ስም ይጠይቀናል። የተወለድንበትን ወር ቀንና አመተ ምህረት ይጠይቀናል ከዛ በኋላ ምንድን ነው የሚጠይቀን? ኢሜል አድሬሳችን ነው የሚጠይቀን። አያቸው አሁን እዚህ ጋር ነው እንግዲህ ኢሜይል አድሬሳችን መርሳታችን በጣም ትልቅ ችግር ይኖረዋል የሚባለው ትልቁ ምክንያት ይሄ ነው። ምናልባት በሆነ አጋጣሚ ኮንፈርሜሽን ነንበራችን ካጣ ነው በዚህ ኢሜይል አድሬስ አማካኝነት ብቻ ነው መድረስ የምንችለው። ወይም ደግሞ በዚህ ኢሜይል አድሬስ አማካኝነት ብቻ ነው እነዚህ ትክክለኛ ኢንፎርሜሽኖችን ሞልተን እንደ አዲስ ሌላ ኮንፈርሜሽን ነንበር ማግኘት የምንችለው። ስለዚህ ኢሜል አድሬሳችን ጠፋብን ማለት ሌላ ኮንፈርሜሽን ነንበር ማግኘት የምንችልበትን አጋጣሚ ልናጣ እንችላለን ማለት ነው። ስለዚህ ኮንፈርሜሽን ነንበራችንን ለማግኘት መልሰን ቢጠፋብን ወሳኝ የሆነው ነገር ኢሜል አድሬሳችን ነው። በሌላ በኩል ደግሞ ኮንፈርሜሽን ነንበራችንንም አልጠፋብንም፣ ሞልተን ውጤታችን እናወቀ ውጤታችን ዲቪ እንደደረሰን የሚያሳይ ይሆናል። ታዲያ በዚህ ወቅት የኢሜል አድሬሳችን ቢጠፋ ምን አይነት ችግሮች ሊመጡ ይችላሉ የሚለውን መለስ ጥሩ ነው። በነገራችን ላይ እዚህ ሁኔታ ላይ ሆነ የኢሜል አድሬስ ከጠፋብን አንዳንድ የሚያመልጡ ነገሮች ይኖራሉ። ለምሳሌ ዲኤስ ሁለት ስልሳን ስለምንሞላበት መንገድ፣ ከዛ በኋላ ደግሞ ኬሲሲ ወይም የኬንታኪ ቆንስላ ጽህፈት ቤት በአሜሪካ ኤምባሲ አማካኝነት ወይም ደግሞ ኢትዮጵያ ውስጥ ባለው በአሜሪካ ኤምባሲ አማካኝነት የሚልክልን አንዳንድ ነገሮች ወይም አብዴት የሆኑ ነገሮች አናገኛቸውም ማለት ነው። ያም ቢሆን ግን ዲኤስ ሁለት ስልሳን እንዳንሞላ ከዛ በኋላ ደግሞ ቪዛችንን እንዳናገኝ ምንም አይነት ምክንያት አይሆንም። ወይም ደግሞ በሌላ አባባል የኢሜል አድሬሳችን ወይም ስንጠቀምበት የነበረው የኢሜል አድሬሳችን ቢጠፋ እንኳን ዲኤስ ሁለት ስልሳን መሙላት እንችላለን፣ ሞልተንም መጨረስ እንችላለን። በምን አይነት መንገድ ካላችሁ ደግሞ አዲስና ሌላ የኢሜል አድሬስ በመክፈት ነው። በዚህ ኢሜይል አድሬስ አማካይነት ቀደም ሲል እርግጥ አንዳንድ ነገሮች ያመለጡንም ቢሆንም በዚህ ይህንን ኢሜይል አድሬስ ዲኤስ 260 ፎርምን ስንሞላ ካስገባን በኋላ ግን የሚደርሱን ወቅታዊ የሆኑ ማብራሪያዎች እና የተለያዩ አይነት መልእክቶች በዚህ በአዲሱ ኢሜይል አድሬስ አድራሻችን አማካይነት ይደርሱናል ማለት ነው። ስለዚህ የኢሜይል አድሬሳችን ወይም ደግሞ ስንጠቀምበት የነበረው የኢሜይል አድሬሳችን ቢጠፋ እንኳን ዲኤስ 260ን እንዳንሞላ ምንም ሊያግደን አይችልም። ከዛም በተጨማሪ ደግሞ ወሳኝ የሆነውን ቪዛ በእጃችን እንዳናስገባ ምንም እንቅፋት አይሆንብንም ማለት ነው። ስለዚህ እንግዲህ ተመልካቼ የጠየቀችው ጥያቄ በዚህ አማካኝነት እንደተመለሰልሽ ጥርጥር የለውም ተስፋ አደርጋለሁ። ስለዚህ የኢሜል አካውንትሽ ቢጠፋብሽ፣ በአዲስ መንገድ ወይም አዲስ የኢሜል አካውንት በመክፈት ቀጣዩን እርምጃ መቀጠል ትችያለሽ ማለት ነው። ሌላው ከዚቹ ተመልካች የቀረበልኝ ሌላው ጥያቄ ደግሞ እና ለዛሬ መመለስ የምፈልገው ጥያቄ ደግሞ ምንድን ነው ዲቪ ስሞላ ባለቤቴን አላካተትኩትም ነበረ። ይህም ብቻ ሳይሆን ደግሞ ልጅም አልነበረኝም። ሆኖም ግን ዲቪ ከሞላም በኋላ ልጅ ወለድኩ። አሁን ዲቪ እንግዲህ ደረሳት ማለት ነው። ከዛ ዲቪ ከደረሳት በኋላ ምን ማድረግ ፈለገች? ዲኤስ ሁለት ስልሳን ስሞላ ባለቤቴንና ልጄን ማካተት ይኖርብኛል ወይ የሚል ጥያቄ ነው ያቀረበችው። ስለዚህ አሁን እዚህ ላይ ያሉትን አንዳንድ ሁኔታዎች ማየት በጣም ተገቢ ነው። በነገራችን ላይ መጀመሪያውኑም ቢሆን ዲቪ ስንሞላ ባለትዳር ከሆንን የትዳር አጋራችንን፣ ልጆች ካሉን ልጆቻችንን ዲቪ ላይ መሙላታችን በጣም አስፈላጊ ነው። ምንም እንኳን አብረውን ባይሄዱም የእነሱን መረጃ ግን መስጠታችን በጣም አስፈላጊ ነው። ይሄ ለምንድን ነው ከተባለ በኋላ ላይ ዲቪ ቢወጣልን ወይም ደግሞ ብናሸንፍ ዲኤስ 260 የመሳሰሉ ፎርሞች ላይ እነዚህን መረጃዎች ተመልሰን ስለምንጠየቅ ማለት ነው። ስለዚህ መጀመሪያ ላይ ያልሰጠነውን መረጃ ሁለተኛ ላይ ለመስጠት ብንሞክር ምናልባትም ቪዛውን እንዳናገኝ እንቅፋት ሊሆንብን ይችላል ማለት ነው። ሆኖም ግን በአንዳንድ ሁኔታዎች ደግሞ እነዚህ ነገሮች ላይከሰቱ የሚችሉባቸው መንገዶች አሉ። ለምሳሌ እቺ ጠያቂ እንደጠየቀችኝ ከሆነ ወይም እቺ ተመልካች እንደጠየቀችኝ ከሆነ ልጅ አልነበራትም ዲቪ ስትሞላ፣ ከዛ በኋላ ልጅ ወለደች። ስለዚህ በዚህ ወቅት ዲኤስ 260 ስትሞላ ልጇን ብታካትት ምንም አይነት ችግር የለውም። ሆኖም ግን ከዚህ ጋር አብራ ማቅረብ ያለባት ደግሞ ሰነድ ምንድን ነው? የልጇን የልደት ካርድ ማቅረብ ይኖርባታል ማለት ነው። ስለዚህ ሁላችሁም እንደዚህ አይነት ነገር ቢገጥማችሁ ይህንን ማድረግ ይጠበቅባችኋል። ሌላው ነገር ደግሞ የትዳር ሁኔታችሁን በተመለከተ ደግሞ ወይም የጋብቻ ሁኔታችሁን በተመለከተ ደግሞ ዲቪ ስትሞሉ የትዳር ጓደኛ ካልነበራችሁ ወይም ካላገባችሁ እና ዲቪ ከሞላችሁ በኋላ ትዳር ከያዛችሁ ዲኤስ 260 ላይ ዲቪ ካሸነፋችሁ ብቻ ዲኤስ ሁለት ስልሳን ስትሞሉ የጋብቻ ሁኔታችሁን እንደ አዲስ መቀየር ትችላላችሁ፣ ወይም ደግሞ የትዳር አጋራችሁን መሙላት ትችላላችሁ። ሆኖም አሁንም ልክ እንደ ልጃችሁ የልደት ካርድ እና ሰነድ ሁሉ የጋብቻ ሁኔታችሁን የሚገልጽ ያገባ ሰነድን እና ሌሎችም ተጨማሪ ነገሮችን ማቅረብ ይኖርባችኋል ማለት ነው። ሆኖም በእነዚህም አጋጣሚዎች ቢሆን በኋላ ላይ ኤምባሲ ገብታችሁ ጥያቄዎች ስትጠየቁ እነዚህ ነገሮች በግልጽ ልትጠየቁ ትችላላችሁ። ስለዚህ እናንተ ማስረጃችሁን በደንብ የተሟላ ብታደርጉት በጣም የተሻለ ነው። ምክንያቱም አለበለዚያ የተሟላ ማስረጃ ካላቀረባችሁ ቪዛውን የማግኘት አጋጣሚያችሁን ልታጡ ስለምትችሉ ማለት ነው። ሆኖም ግን እነዚህ ሁለት አጋጣሚዎች ሳይፈጠሩ ማለትም የትዳር አጋር ኖሯችሁ እና ልጆች ኖሯችሁ ዲቪ እንደዚሁ ለብቻችሁ ብትሞሉ እና በኋላ ላይ ዲኤስ ሁለት ስልሳን በምትሞሉበት ጊዜ የነዚህን ነገሮች ብትጠየቁ እና ሁለቱንም የትዳር አጋራችሁንም ሆነ ልጆቻችሁን ልታካትቱ ብትሞክሩ ይሄ ቪዛችሁን ከማግኘት እንዲያግዳችሁ ሊያደርግ ስለሚችል በዚህ ነገር ጥንቃቄ ማድረግ ይኖርባቸዋል። የምታቀርቧቸው ሰነዶች ደግሞ በጣም አሳማኝ ሊሆኑ ይገባል ማለት ነው። ስለዚህ እነዚህን ሁለት ጥያቄዎችን እንደመለስኩልሽ ተስፋ አደርጋለሁ። ሌሎች ደግሞ የተጠየቅኳቸው ጥያቄዎች አሉ። እነዚህን ደግሞ እስቲ እንመልከት። ዲግሪ አለኝ ግን በግል ነው የምሰራው የስራ ልምድ ያስፈልጋል ግዴታ ይላል። አሁን ይሄ ሁኔታ መቼ ነው የሚያጋጥመው? እርግጥ ነው ዲቪ ስንሞላም እነዚህ ነገሮች ያስፈልጉናል። ሆኖም ግን ዲቪ ከሞላም በኋላ ምናልባት እንኳን ዲቪው ቢደርሰን ከዛ በኋላ የምናስቀምጣቸው የስራ ልምዶች እርግጥ ነው ዲቪም ስንሞላ ቀደም ሲል እንዳልኳችሁ የስራ ልምዳችንን የትምህርታችንን ያገኘነው የተለየ ስልጠና ካለ እነዚህ ነገሮች በሙሉ መግለጻችን በጣም አስፈላጊ ነው። ግን አሁን ዲቪ ለመሙላትም ይሁን ከዛ በኋላ ደግሞ ለማሸነፍም የስራ ልምድ ግዴታ አስፈላጊ ነው? ወይም አሁን እዚ ጋር ልክ እንደገለጸው ዲግሪ ያለው በትምህርት ያገኘው ዲግሪ ያለው ግን የስራ ልምድ የለው፣ ወይም ደግሞ ምንም ስራ ላይ አልተሰማራም። አሁን እዚህ ጋር የሚታየው ትልቁ ነገር ምንድን ነው? እዚህ ላይ በግልጽ የሚገልጸውን ነገር ብገልጽላችሁ ሁልጊዜም ቢሆን ለዲቪም ይሁን ከዛ በኋላ ላሉት ሁኔታዎች ሁለቱም ነገሮች አይደሉም የግድ አስፈላጊ የሆኑት። ወይም ደግሞ የትምህርት ውጤታችንና የስራ ልምድ ግዴታ መኖር አለበት ማለት አይደለም። እዚህ ጋ የተገለጸውን ነገር ቀጥታ ባንብላችሁ ደስ ይለኛል። ለዲቪ ሎተሪ ለማሸነፍ የስራ ልምድ የግድ አስፈላጊ አይደለም ይላል። ለዲቪ ፕሮግራም ብቁ ለመሆን ከሚከተሉት መስፈርቶች ውስጥ አንዱን ማሟላት ይኖርባቸዋል። የሁለተኛ ደረጃ ትምህርት ወይም ተመጣጣኝ የሆነው ሌላ የትምህርት ደረጃ ማለት ነው ሊኖራችሁ ይገባል። ይህ ወይም መሟላት አለባችሁ። የሁለተኛ ደረጃ ትምህርት ወይም ተመጣጣኝ የሆነው ነገር ሊኖራችሁ ይገባል። ይህ ማለት የአስራሁለተኛ ክፍል መደበኛ የመጀመሪያና የሁለተኛ ደረጃ ትምህርትን በተሳካ ሁኔታ ማጠናቀቅ አለባችሁ ማለት ነው። እንደ ሌሎች ግን ተመሳሳይ ሰርተፊኬቶች ግን ተቀባይነት የላቸውም፣ ይልና አንዳንድ ሁኔታዎችን ይዘረዝራል። አሁን መጨረሻ ላይ ግን ሲደመድ ምንድን ነው የሚለው የሁለተኛ ደረጃ ዲፕሎማ ወይም ተመጣጣኝ የሆነው ሰርተፊኬት ካሎት ወይም እንደዚህ አይነት ዲፕሎማ ካሎት ወይም ካላችሁ ምንም የስራ ልምድ ባይኖራችሁም እንኳን ለዲቪ ሎተሪ መመዝገብ ትችላላችሁ። በተቃራኒው የሚፈለገው ትምህርት ከሌላችሁ እና አስፈላጊ የስራ ልምድ ካላችሁ አሁንም ብቁ መሆን ትችላላችሁ። ከእነዚህ መስፈርቶች ውስጥ አንዱን ማሟላት ያለበት ዋናው አመልካች ብቻ ነው። በእናንተ ማመልከቻ ውስጥ የተካተቱት የትዳር ጓደኛችሁ እና ልጆቻችሁ፣ እነዚህ መመዘኛዎች ማሟላት የግድ አይጠበቅባቸውም ይላል። ስለዚህ ምን ማለት ነው? በሌላ አባባል ልክ ይሄ ተመልካች እንደጠየቀኝ ዲግሪ ያለው ምንም የስራ ልምድ የለውም። ስለዚህ የግድ ዲግሪ ስላለው ዲግሪ ያለው ቢሆንም የግድ ያ የስራ ልምድ ያስፈልገዋል ማለት አይደለም። ምናልባት የሆነ ስልጠና ወስዶ ከሆነ ያንንም ስልጠናን ጭምር እዛ ላይ መግለጽ ይችላል ማለት ነው። ስለዚህ ዲቪ ለመመዝገብ የስራ ልምድ አለመኖር ብቻውን ሊያግድ አይችልም ማለት ነው። ወይም ደግሞ ከዛ በኋላም ደሞ ላሉት ነገሮች ወይም ዲቪ እንዳናሸንፍ ሊያግድን የሚችል ነገርም የለም ማለት ነው። ስለዚህ በዚህ መሰረት ብታዩት በጣም የተሻለ ነው። ስለዚህ ለጠየቀኝ ጥያቄ ተመልካቼ ምላሽ አግኝተሃል ብዬ ተስፋ አደርጋለሁ። ስለዚህ እንደዚህ አይነት ጥያቄዎች ነበሩ የተጠየኳቸው። ሌላው ደግሞ ምን አይነት ጥያቄ ነው የተጠየቁት? ኬዝ ነምበር የሚባል አለ። ይሄ ኬዝ ነምበር የሚሰጠን መቼ ነው? ዲቪ ስናሸንፍ ነው። ታዲያ ይሄ ኬዝ ነምበር ማተር ያደርጋሉ ወይ ወይም ደግሞ ቪዛችንን በሚሰጠን ሁኔታ ላይ የሚያመጣው ተጽዕኖ አለ ወይ የሚል ጥያቄ ተጠይቄያለሁ። ይህንን የኬዝ ነምበር በተመለከተ አንዳንድ ሁኔታዎችን አሁንም በቀጥታ ካገኘኋቸው ማብራሪያዎች ላይ ብገልጽላችሁ በጣም ደስ ይለኛል። የዲቪ ሎተሪ ኬዝ ቁጥር ለቪዛችሁ ያለው ጠቀሜታ አለ። ስለዚህ ልክ ይሄን ዲቪ ሎተሪ ወይም ደግሞ ዳይቨርሲቲ ቪዛ ሎተሪ ካሸነፋችሁ የኬዝ ቁጥራችሁ ቪዛችሁን ለመቀበል በጣም ወሳኝ የሆነ ነገር ነው ይላል። ስለዚህ ይሄ የኬዝ ቁጥር ግን ምንድን ነው የሚወስነው ካላችሁ፣ ወይም ደግሞ ይሄ የኬዝ ቁጥር ተጽዕኖ ያደርጋል የምንባለው የሚባለው ለምንድን ነው ካላችሁ በቀላሉ ለመመለስ ያክል ቪዛችሁን ለማግኘት እና ቃለ መጠይቃችሁን በቶሎ ለማድረግ የሚረዳ ነው። በተለይ ደግሞ የኬዝ ቁጥር አነስተኛ ወይም ዝቅተኛ ከሆነ የኬዝ ቁጥር ዝቅተኛ ከሆነ እና የቪዛ የሚሰጥበት ገደብ እስካላለፈ ድረስ ያ የኬዝ ቁጥር በተሰጣቸው የኬዝ ቁጥር መሰረት ለቪዛ ለመሰጠት ለቃለ መጠይቅ ልትጠየቁ ወይም ልትጠሩ ትችላላችሁ ማለት ነው። ሆኖም ግን የኬዝ ቁጥራችሁ ልክ ያ የቪዛ ገደብ በሚደርስበት ሰዓት ላይ ወይም ደግሞ ያ የኬዝ ቁጥራችሁ ደርሶ ለቃለ መጠይቅ ከመጠራታችሁ በፊት የቪዛው ገደብ ከደረሰ ግን ምንም እንኳን ብትጠሩ እንኳን ቪዛውን ላታገኙ ትችላላችሁ። ስለዚህ በአጭሩ ለመመለስ የኬዝ ቁጥር ተጽዕኖ ያመጣል። ቪዛው እንዲሰጣችሁም እንዳይሰጣችሁም ተጽዕኖ ሊያደርግ ይችላል ማለት ነው። ስለዚህ ወሳኝ የሆነ ድርሻ አለው ማለት ነው። ስለዚህ እንግዲህ የጠየቃችሁኝ በጣም በርካታ ጥያቄዎች አሉት ለምሳሌ አንዱ የተጠየቁት ሌላው ነገር ደግሞ የልደት ጊዜያችንን ወይም የልደት ዓመተ ምሕረታችንን በዲቪ ላይ ሞልተናል። ከዛ በኋላ ግን ዲቪውን ብናሸንፍ ቀጥሎ በምንሞላው የዲኤስ ሁለት ስልሳ ፎርም ላይ ለመሙላት ብንፈልግና የልደት ጊዜያችን ቢጠፋብን እንዴት ነው ትክክለኛ መሆኑን ማረጋገጥ የምንችለው? የምንሞላው ነገር ትክክለኛ ይሁን አይሁን በምን ማረጋገጥ እንችላለን? ይላል። በነገራችን ላይ መጀመሪያውኑ የልደት እንደዚህ የልደት ወር ቀን ምናምን መጀመሪያ ዲቪያችሁ ላይ በምትሞሉበት ጊዜ እነዛን ነገሮች ማስቀመጣችሁ በጣም አስፈላጊ ነው። ብዙ ጊዜ ደግሞ መታወቂያችን ላይ እነዚህ ነገሮች ይኖራሉ። ስለዚህ ከዛ ላይ እያየር ነው ልንሞላ የምንችለው ወይም በማንኛውም ሁኔታ ብቻ የልደት ቀናችንን ወራችንና አመተምረታችንን ልንሞላ እንችላለን በአውሮፓውያን አቆጣጠር። ከዛ በኋላ ደግሞ ይህንን ዲቪ ብናሸንፍም ትናንትና በቪዲዮ ላይ ገልጸዋለው ይሄ የምንጠቅሰው የልደት ቀናችን ወራችን፣ ዓመተ ምሕረታችን ፓስፖርታችን ላይ ካለው የልደት ቀን ጋር እኩልና ተመሳሳይ መሆን አለብን። ስለዚህ ልክ እዛ ጋር በአውሮፓን አቆጣጠር ያስቀመጥነውን ነገር እዚህም ላይ በተመሳሳይ ማስቀመጥ ይኖርብናል። ስለዚህ እንዳንጠራጠር የሚያደርገን ነገር መጀመሪያውኑ ሆኑ ተመዝግቦ የሚገኝበት ቦታ መኖሩ ነው። ስለዚህ ይህም በተመለከተ ጥንቃቄ ማድረግ አለብን ማለት ነው። አንደኛ ከፓስፖርታችን ወይም ፓስፖርታችን ላይ ከተመዘገበው የልደት ቀናችን የተለየ መሆን የለበትም። ሌላው ነገር ደግሞ ዲቪ ላይ መጀመሪያውኑ ሞልተን ከነበረ ዲቪ ላይ የሞላ ነውን እዛው ዲኤስ ሁለት ስልሳ ላይ መሙላት ይኖርብናል ማለት ነው። ዲቪ ካሸነፍን እዛ ላይ የምንሞላው ተመሳሳይ ነገር መኖር ይኖርበታል። ይህን ትክክለኛነቱን ለማረጋገጥ በአበሻ ብቻ የምታውቁ ከሆነ የልደት ቀናችሁን እና ዲቪ ላይ ሞልታችሁ በኋላ በአውሮፓውያን አቆጣጠር ከጠፋችሁ በቀላሉ ጉግል ላይ ገብታችሁ ኢሲ ቱ ጂሲ ብላችሁ ሰርች ማለት ትችላላችሁ። ከዛ በኋላ ከሚመጡላችሁ አማራጭ ውስጥ ከኢትዮጵያን ካላንደር ወደ ግሪጎሪያን ካላንደር ወይም ወደ አውሮፓውያን ካላንደር የሚቀይር አንዱን ዌብሳይት ውስጥ ከገባችሁ በኋላ በአበሻ አቆጣጠር የእናንተን ልደት ቀናችሁን ወራችሁና አመተምረታችሁን ስሰጡት ወደ አውሮፓውያን አቆጣጠር ይቀይርላችኋል። ያንን ትሞላላችሁ። ሆኖም ግን አሁንም ቢሆን ጥንቃቄ መደረግ ያለበት ይሄ የምንሞላው የልደት ቀን ወርና አመተ ከፓስፖርታችን ጋር ተመሳሳይ መሆን ይኖርበታል። ከዛ የተለየ ከሆነ ልንወድቅ እንችላለን ወይም ደግሞ የቪዛችንን ላናገኝ እንችላለን ማለት ነው። ስለዚህ በዚህ ረገድ በጣም ጥንቃቄ ማድረግ አለብን ማለት ነው። እንግዲህ እስካሁን እንደገለጽኩላችሁ ከጠየቃችሁ ጥያቄዎች ውስጥ የተወሰኑትን ብቻ መርጬ፣ ግን ወሳኝ የሚባሉትን ጥያቄዎች መርጬ ለእነዚህ ምላሽ ለመስጠት ሞክሬያለሁ። በመልሴም ወይም ደግሞ በሰጧቸው መልስም ጥያቄዎቻችሁ እንደተመለሱላችሁ ተስፋ አደርጋለሁ። ምናልባት አሁንም ግራ ያጋቧችሁ ነገሮች ካሉ በኮመንት ሴክሽን ላይ ጻፉልኝ። ሆኖም ግን ከዲቪ ጋር በተያያዘ ያቀረብኩላችሁ ቪዲዮች ይህን ቪዲዮ ጨምሮ ወደ ስድስት የሚያክሉ ቪዲዮ ሰርቻ የላችኋለሁ ይሄ የመጨረሻው ቪዲዮ ይሆናል ማለት ነው። ከዚህ በኋላ ያሏችሁን ጥያቄዎች ግን በኮመንት ሴክሽን ላይ ብታቀርቡልኝ፣ በቀጥታ ኮመንት ሴክሽን ላይ ገብቼ ምላሹን ልሰጣችሁ ሞክራለሁ። ለማንኛውም ይህን ቪዲዮ ሙሉን እንድትከታተሉት በድጋሚ እንድትመለከቱትና ለጥያቄዎቻችሁ ያለውን መልስ በድጋሚ እንድታጤኑት በዚሁ አጋጣሚ ላስታውሳችሁ እወዳለሁ። ይህን ቻናል ሰብስክራይብ ካላደረጋችሁ እና አዲሶች ከሆናችሁ ደግሞ ይህን የኢንፎቴመንት ቻናል ሰብስክራይብ እንድታደርጉትም በዚሁ አጋጣሚ ላስታውሳችሁ እወዳለሁ። እንደዚሁም ይህንን ቪዲዮ ለጓደኞቻችሁ ሼር አርጉ። በሚቀጥለው ቪዲዮ በሌላ ርዕሰ ጉዳይ ላይ ተመልሰን እንገናኛለን። እኔ ፋሲል ነበርኩኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ሰላም